ንጋት ኮርፖሬት ለሶስተኛ ጊዜ ባካሄደው የእውቅናና ሽልማት መርሐ ግብር ላይ የአማራ ክልል ርዕሰ መስተዳድር አረጋ ከበደን ጨምሮ የክልሉ ከፍተኛ የስራ ኃላፊዎች፣ ባለሀብቶች፣ የባንክ አመራሮችና ሌሎችም ተገኝተዋል። ዋሊያ ቆርጌ ፋብሪካ፣ አምባሰል የንግድ ስራዎች ድርጅትና ጊዮን ፕላስቲክ ፋብሪካ ደግሞ ከአንደኛ እስከ ሶስተኛ ያለውን ደረጃ በማግኘት ለሽልማት በቅተዋል። ዋሊያ ቆርኪ ፋብሪካ እንግዲህ አስር አመታት ያክል የዘለቀ ኩባንያ ነው። 2024 ላይ ወደ 1.2 ቢሊዮን ቆርኪ አምርቷል። በገቢ ደረጃም ወደ 1 ቢሊየን ብር የሚሆን ሽያጭ አለው። በትርፍ ደረጃ ስናይም ከ160 ሚሊዮን ብር ያላነሰ የተጣራ ትርፍ ያመጣ ድርጅት ነው። ኮርፖሬቱ በአጠቃላይ በ28 ተቋማት ላይ የኢንቨስትመንት ሀብት መድቦ ያንቀሳቅሳል። ጠቅላላ ሀብቱ 252 ቢሊዮን ብር መድረሱ በመድረኩ የተጠቆመ ሲሆን ሀብቱ ካለፈው ዓመት አንጻር የ59 ቢሊዮን ብር ጭማሪ ማሳየቱም ተገልጿል። ኮርፖሬቱ በእድገት ፍኖተ ካርታው ያስቀመጣቸውን ግቦች ዕውን ለማድረግ በአስቸጋሪ ሀገራዊና ዓለም አቀፋዊ ሁኔታ ውስጥ ሆኖም ውጤታማ የቢዝነስ እና ኢንቨስትመንት ስራዎችን እያካሄደ ውጤትም እያስመዘገበ ነው። ባለፉት ዓመታት በተለይም እንደ አውሮፓ አቆጣጠር ከ2020 ጀምሮ ኮቪድ፣ የሰሜኑ ጦርነት፣ አሁንም በክልላችን ያለው የጸጥታ ችግርና በአፍሪካ ቀንድ ካለው ጂኦፖለቲክስ አንጻር ለፋብሪካዎቻችን ጥሬ እቃ በማቅረብና በኤክስፖርት ስራችን ላይ ያጋጠመን የአቅርቦት ሰንሰለት መቆራረጥ ሳይበግረን ኩባንያዎቻችን ውጤታማና ትርፋማ ሆነዋል። ኮርፖሬቱ ከዚህ የተሻለ ስራ እንዲሰራና የሚያበረክተው ኢኮኖሚያዊ አስተዋጽኦ እንዲያድግ መስራት እንደሚገባም የአማራ ክልል ርዕሰ መስተዳድር አረጋ ከበደ ተናግረዋል። ንጋት ኮርፖሬት በማኒፋክቸሪንግ ላይ በዋነኛነት ደግሞ በአግሮ ፕሮሴሲንግ ላይ እንዲያተኩር እንደ ክልል መንግስት ፍላጎታችን መሆኑን መግለጽ እፈልጋለሁ። ለተግባራዊነቱ አስፈላጊ የኢንቨስትመንት መሬት እንዲያገኝ እና የክልሉ መስተዳድርን በቁርጠኝነት እንደሚሰራ ጅምር ለማረጋገጥ እፈልጋለሁ። እሴት የተጨመረባቸው የኤክስፖርት ምርቶችን በማሳደግ በተለይም ደግሞ ወደ ውጭ የሚወጡ ምርቶችን በማሳደግ ወደ ሀገር ውስጥ የሚገቡ ምርቶችን ደግሞ በመተካት በኩል አይነተኛ ሚና መጫወት ይኖርበታል። በሂደቱም የውጭ ምንዛሬ ጫናን ማስቀረትእና እና እንደዚሁም ደግሞ በዚህ ረገድ ያለውን ክፍተት ተደራሽ በማድረግ እና ግብርናችንን ለማዛመን ግዙፍ የግብርና ኢንዱስትሪዎችን ማሽነሪዎችን ጭምር በመገጣጠም ሊሆን ይችላል በማምረትም ሊሆን ይችላል መስራት ይኖርበታል። ንጋት ኮርፖሬት በመጪዎቹ ዓመታት የተጣራ ሀብቱን 28.4 ቢሊዮን ብር ለማድረስ የኩባንያዎቹን ቁጥር ለማሳደግ እና የስራ እድልን ለመጨመር እየሰራ መሆኑን አስታውቋል።